አረጋሽ ያልተቻሉ እንዲህ ጨዋታ ደንብ ነው የሚችሉት። በዛ ላይ ደግሞ ሙሽጌ እንደዚህ ስላሞገሷት እንደዚህ በቃ ክብርና ምገሳ ስለሰጧት ደስ ብሎኛል። እውነት ለመናገር ያው ሴት ልጅ እንዴት ነው ብዙ ነገሮች መናገር ላትችል ትችላለች፣ ግን ጋሽዬ ምርጥ እናት እንደሆነች ገና ወጣት እንደሆነች ቆንጅዬ እንደሆነች እንዲሁም አድናቂዋ እንደሆነ እንግዲህ ተናግሯል ማለት ነው። ሲቀጥል ደግሞ ቅምጥሌን ፍራንክ ማድረግ በዛሬው ቀን ብሎ ሲናገራት ራሱ እንዴት ደስ እንዳለኝ ማለት ነው። ማርያምን የሆነ ጋሽዬ ቦታውን ያውቃል። መቼ ፍራንክ ማድረግ እንዳለበት መቼ መቀለድ እንዳለበት በደንብ ጥንቅቅ አድርጎ የሚያውቅ ምርጥ አባት ነው። እና አይ ዛሬ ደስታችን ቀን ነው፣ በጭራሽ ፍራንክ ላደርግ አልችልም ብሏታል። መጀመሪያ ላይም ደግሞ ሲናገር ካያችሁት እንደሰማችሁት፣ ያው ብሩኬን ጨከን ብዬ ልናገረው በጣም ነው የሚከብደኝ ምናምን እያለ ነበረ። ብዙ ነገር በለብላ ከምጥሌ ግን ማለት አልቻለም። እና ብሩኬንም እንደ ወንድ እንዳባት በቃ ውድድ ስለምታደርገው አመሰግናለሁ ጋሽዬ። ምክንያቱም ብሩኬ አባት የለውም እንደምታውቁት። ስለዚህ እንደ አባት ሆኖ ተቀብሎታል። እና ብሩኬም ደግሞ እንደ ልጅ ምርጥ ልጅ ነው፣ እንደ ባል ደግሞ ምርጥ ባል ነው። እውነት ለመናገር ና እንግዲህ ጋሽዬ ደግሞ በጣም እያሞገሰው ነበረ። እንዳሰማችሁት ብሩኬን ምርጥ ልጅ ነው የዋ ልጅ ቆንጅዬ ልጅ አላት እንዲሁም ደግሞ እናቱን ቆንጅዬ

እውነት ለመናገር እጅግ በጣም ደስ የሚለው ጋሽዬ ደስታ እድሜ እንጫም የአንድ ቀን ደስታ የአመት እድሜ ይጨምራል እያለ ነበረ። ልክ ነው። ለዛ ነው ብዙ ጊዜ ተደሰቱ ምናምን የሚባለው ና ያው ደስተኛ የሆኑ ሰዎች እድሜያቸው ረዥም ነው ይባላል። ስለዚህ ረዥም እድሜ ከጤና ጋ ይስጣችሁ ጋሽዬም ሙሽዬም እንዲሁም ደግሞ ብሩኬ። ሲወልድ ሴት ልጅ የመጀመሪያ ከወለደ ትሰጣላችሁ ተብለዋል። እንግዲህ ወልዶ ለመሳም ያብቃችሁ ቅምጥሌም ቦራ ማለት ነው። እንግዲህ ምንም ነገር አልቀራልም። ቤተሰብ ትንሽ ቀስ በቀስ ቀስ በቀስ ነገሮቹ በጠቅላላ ስኬታማ ይሆናል ይሆናሉ። እንደ ፈጣሪ ፍቃድ፣ ፈጣሪ ሲፈቅድ ነው ሁሉ ነገር የሚሆነው። ቤተሰብ እኛ ስላለን እኛ ስለፈለግን ምናምን ሳይሆን ነገሮቹ ሲመቻችሉን፣ እንዲሁም ደግሞ ፈጣሪ ሲፈቅድ ሁሉም ነገር ይሆናል ማለት ነው። አንድ ባንድ እና የዛሬው ቀን እጅግ በጣም ደስ የሚል ነገርና ደስ የሚል ቀን ነበረ። እውነት ለመናገር መኪና ውስጥ ነበረ መንገድ ላይ ነበር እና እዛው ነው ያየሁት። እጅግ በጣም ነው ደስ ያለኝ። እንዴት ብዬ ልንገራችሁ፣ ሙሽዬ በጣም አፍራ ነበረ ምናምን ስትሽ ከረመምያትማ በጣም ቆንጅዬ ነችናን፣ ሲል ብሩኬራ ሳወቀ ቆንጅ ነችናን እያለ ነበር ና ስለ ልጆቿም እየተናገረች ነበር። ሴት ልጅ የለሽ ስት ስትባል ሁለት ነበሩ፣ ግን ያው በልጅነታቸው በአራስ ቤት ናጠዋቸው ብላለች ና ሙሽዬ እንግዲህ ፈጣሪ ወደደውን ነው የሚያደርገው። ወንድ ልጅ ወልዳል ተብሎ ነበር። መለኛው ማን ነው? ሴት ልጅ ተብሎ ወንድ ልጅ ወልዳል። እንግዲህ ብሩኬ ቃል ገብቷል። ቅምጥሌ እንግዲህ ያው የመጀመሪያ ልጃችሁ የሙሽዬ ነች ማለት ነው። እና ደግሞ ሙሽዬ የኔ እናት ከእናትሽ ጋር መታወቅ ፈልጋለሁ ብላለች። ቀጣይ እንድትተዋወቁ እግዚአብሔር ፍቀድላችሁ። ያው ቢዚ ስለሆነች ና አላመጣዋት ብላለች ማለት ነው። አንዳንዴ ሁሌ አንዱ ሰው ሲመቹ አንዱ ሰው አንዱ ሳይመቸው አንዱ ይመቸዋል ና ብቻ። ግን የሆነ ቀን ተመሻሽተው ይገናኛሉ ብዬ አስባለሁ። ቅምጥሌ እንግዲህ ንቀን ጠብቀሽ ወይም ደግሞ ይህን ቀን አስበሽ ሁለታቸውን ስላስተዋውቅሻቸው ይዘሻቸው ስለመጣሽ እናመሰግናለን። እንዲሁም ብሩኬ ማለት ነው። ብቻ ደስ ይላል። እንዳያችሁት የሆነ ፍራንክ ለማድረግ ራሱ ከባድ ነው ነገሩ ማለት ነው። የሆነ እስከ ዛሬ አሪፍ ነገር የነበረ የመጣ ነው። ፈጣሪ ካልፈቀደ ግን ምንም አይደለም ምናምን እያልሽ ነበረ ቅምጥሌ፣ የመጀመሪያ ለፍራንክ ስታደርግ የነበረውና ጋሽዬ ደግሞ ከዚህ በፊት እንደውጭ ቀን ብዬ ልናገረው ያመኛል። አለበቃ ደስ አይለኝም እንደው ብሩኬን ስናገር ምናምን እያለን በደንብ ፍራንክ ማድረግ አልቻለም። ምክንያቱም ስለሚወደው ማለት ነው የሆነ መጥፎ ቃል መናገር አልቻለም። ፍቅር ከባድ ነው። በነገራችሁ ላይ ሰው መውደድ ከባድ ነው። ልትበድሉት እንኳን መበደል አትችሉ። ከልብ ስትወዱ ማለት ነው እና ቁንጥጥ ነው ማረግሽ እያላት ነበረ። ከመጠለ ደነገጠች። ወንድጋሽ እንዴት ነው እስካሁን እንደው ለሞራል ሽፍዬ ነው አላ ለመቤት እንዴት እንደሳኩ ማለት ነው። እና ከዚህ ጋር ደግሞ ምን እንትን እንዳለኝ ልንገራችሁማ። በዚህ እድሜ እናቴ በኖሮች አልኩኝ ሲል ማለት ነው። የሆነ የመጀመሪያ ጊዜ እኔ አባቴ ሲያለቅስ የመጀመሪያ ጊዜ አየሁት። እናቱ ነብሷን ማራትና ለእኔ ደግሞ አያቴ ማለት ነው በልጅነቱ ያጣትና ብቻ፣ እነሱን ሲያጣ ብዙ ስቃዮች አይቷል። እናቱም አባቱም ያኔ ትልቁ ሆኖ ምናምን አይደለም ሚላችሁ፣ በልጅነቱ ነው ያገባው የወለደው። እናቴም አለችው አብራ ግን ገና በልጅነቱ ወይ ደግሞ በወጣትነቱ ልበላችሁ በዛ እድሜ ነው እና እናቱን ያጣት የሆነ ጊዜ በቃ ስቅ ብሎ እያለቀሰ ነበረ እና ከሳ ምንድን ነው ምናምን ብዬ እኔም እንደነገጥኩ ማለት ነው ሁላችን ነበርን። ከዛ እናቴ ናፈቀችኛል ማለት ነው እኔም ባይመጣው እና የእናት ሞት ከባድ ነው በነገራችሁ ላይ ማለት ነው። እና እናቴ በኖሮች በዚህ ድሜ ባየዋት አለ በቃ እናቴ በጣም ነው የናፈቀችኝ ምናም ብሎ ማለት ነው መቤቴ ነው ምላችሁና የመጀመሪያ ጊዜ አባቴ ሲያለቅስ ሳየው የውስጡንም ሲናገር የመጀመሪያ ጊዜ ነው። እና ግን የሆነ በቃ አንዳንዴ እናታቸው የሞተች ሰዎች የሆነ እናት የለኝ ምናም ብለው ሲዋወሩ ወይ ደግሞ ስሳማ ወይ ሳይ አባቴ ነው ትዝ የሚለኝ ማለት ነው። እና በቃ ብችል እና እኔ አቅሙ ኑሮኝ ወይ ደግሞ የፈጣሪ ስራ ነው እንግዲህ ግን ብችል ኑሮ ለአባቴ ማደርግለት እናቱን ነበር ማመጣለት እናቱና አባቱን አምጥቼለት በ የሆነ መልሻቸው ማለት ወደዚህ ሚድር አብሬ የሆነ ታይም እንዲያሳልፉ ማድረግ ነበረ። እና ግን የፈጣሪ ስራ ነው፣ ምንም ማድረግ አችሉም። እና የመጀመሪያ ጊዜ እንደዛ ብሎ ከዛ አሁን ጋሽ እንደዛ ሲል ደግሞ በጣም ነው የገረመኝ። የመቤቴን በቃ ሳላስቡ እያለቀሱ ነበረ እና ያው ትንሽ ይከብዳል። የእናት ሞት ማለት ነው እናት ማጣት በጣም ከባድ እንደሆነ አውቃለሁ። እና እናቶቻችን ያሉንም ረዥም ዕድሜ ከጤና ጋር ይስጥልን፣ የሌሉንም ደግሞ እንግዲህ እግዚአብሔር የፈቀደውን ስለሚያደርግ ምንም ማድረግ አይቻልም። ቤተሰብ እና ጋሽ በቃ እንደው በቃ በኖረች እላለውኛል እና ብቻ ያ ቀን ትዝ አለኝ ማለት ነው አባቴ ያለቀሰበት ማርያምን ግን ያንተይም ማለት ነው በደንብ ራሱ አረበቃ ምናምን አላልኩትም። እየሳኩላ ነበረ ጅል ነበርኩ። ልጅነት ግን መጥፎ ነው። ደህነዝ ነኝ እመቤቴን እንዲህ ምንድን ነው የሞተ ሰው መገና እንዲህ አንተ ትልቅ ሰው አይደለ እንዲህ ትልቅ ሰው ሆነ ምናምን እዝጎ የመቼ ዘመኑ ምናምን ብዬ ወይኔ በእመቤቴ አሁን ብሆን አሁን ቢሆን አባብለው ነበረ

ያኔ ሰው ሲያለቅስ እንኳን ምንም አይመስልኝም። ማለት በቃ አንተ አይዟችሁ ምንድን ነው ለዚህ ነገር የሆነ ነገር እንዲ እንዲኮ ነው ሲሉኝ፣ ነገሩን ቀለል ነበር። እንደዚህ ለዚህ ነው እንዴ ምናምን ነገር ብዬ ነበር እንትን ምለው ና እንዲ ትልቅ ሰው ያለቅሳል እንዲ እንዴ ገና በቃ ምናምን ነገር ብዬ፣ ያኔ የሳኩበቱላ ትዝ ያለኝና ረ ቤት ብቻ ግን ቤተሰብ ያ ነገር ትዛለኝ። ጋሽ እንግዲህ ያው ለልጆች ኖርላቸው፣ እሙሽዬም ለልጆችሽ ኖሩ ይላቸው። እድለኛ ናችሁ። እውነት ለመናገር ልጆቻችሁ በስልክ ንባቃቸው አይችም ባውቃቸው፣ እናንተንም አይቼ ባርቃችሁ። በጣም ነው የምወዳችሁ። በጣም ጥሩ ሰዎች ናችሁ። እንግዲህ ጋሽዬ ምንድነው ያለው አግኝቼ ሁላቸውን ባወሯቸው፣ ባቀፍኳቸው ነው ያለው። እኛም እንደዛ ነው የምንመኘው። በነገር ላይ ጋሽዬ ማለት ነው አግኝተን ሰላም ብንለት ሙሽዬንም፣ እንደዛው ሁላችሁንም ሰላም ብንላችሁ ደስ ይለናል። ግን ምንም ማደግ አይቻልም። ቤተሰብ የወደዳችሁትን ሰው ሁላ አታገኙትም አይደል። የውጭ ሀገር ሰውም ኮን ወዳለን በስልክ አይተን ማለት ነው ለምሳሌ አሁን ዛራናች ቻንድራ ደግሞ ቃና ብዬ ልንገራችሁና እነሱን ነፍሳችን ሸጠን ነበር በፊት ምንወዳቸው አሁን አሁን አልከታተላቸውም እንጂ። ብቻ ሁሉ ሰው የተወደደ ሰው ሁሉ አይገኝም። ግን በቃ አንድ ሰው በአካል ሳግንታችሁ ትወዱታላችሁ፣ አንድ ሰው በስልክ ትወዱታላችሁ። ና ብቻ እንዲሁ ኑሩልን፣ ኑሩልን እንዲሁ በስልክ እንያችሁ ሁሌም ኑሩልን፣ በሳቅ በደስታ ኑሩልን። ሁሌም ደስተኛ ሁሉንን ሁኑልን እና አሚን ምርቃታችሁ ደግሞ ደርሶናል። ኑራችሁ እናንተም እንደዚሁ መርቁን። እኛም ደግሞ እንያችሁ ረዥም እድሜ ከጤና ጋር ይስጥልን። ደግሞ ሳቃችሁ ደስ ሲል አብሮ ፍልቅልቅልቅ ሲሉ መቤቴ እንዴት ደስ እንደሚሉ ማለት ነው። ሳቃችሁ ሁሉ ያስቀናል እና እግዚአብሔር ይጠብቃችሁ፣ ከክፉ ሁሉ ይጠብቅልን። የሆነ እንዴት ነው ጠላትን ራሳችሁ ጠብቁታላችሁ። ቤተሰብ ጠላት ጠላት ነው። አንዴ ጠላቴ ነው ብላችሁ ስለምታዩት ቦታ አሰጡትም ጊዜ አሰጡትም፣ የምትሄዱበትን አትናገሩ፣ መበሉትን አትናገሩ፣ ኤቨሪቲንግ ትጠነቀቃላችሁ። ወዳጅ መስሎ ጠላትን ግን ማንም ሊጠነቀቁ አይችልም። የት እንደምትሄዱ ትናገራላችሁ፣ መምደበሉም እንደምትወዱ፣ በምትበሉበት ቦታ ይገኛሉ ኤቨሪቲንግ እና እነዚያ ሰዎች ይጎዷችኋል ማለት ነው። እና ከአስመሳይ ወዳጅ ፈጣሪ ይጠብቃችሁ። አስመስሎ ጠላት ይሻላል። ፈጣሪ ሆይ ወዳጅን ጠብቅልኝ፣ ጠላቴን ይጠብቀዋለሁ ነው የሚባል ከነጽ ለቱና ብቻ ከክፉ ነገር ይጠብቃችሁ ማለት ነው የምፈልገው። ሌላ ምንም ማለት አልችልም። እንግዲህ ቅምጥሌም ቡራም ደግሞ እንደተመኙላችሁ ወልዳችሁ ከብዳችሁ ለማየት ያብቀን። ትልቅ ደረጃ ላይ ደርሳችሁ እኔ ካወኳችሁ ጀምሮ ካላችሁ ላይ እየጨመራችሁ ስኬታማ እየሆናችሁ በተለይ ፍቅራችሁ ከፍቅር ላይ ፍቅር፣ ከመከባበር ለመከባበር እየተጨመረላችሁ እና ከዚህ በላይ ይስጣችሁ። ከሰዋይን ጠብቃችሁ የሆነ እንዴት ነው እንዴት አድርጌ ልንገራችሁ ማርያምን በቃ ካወቅኳቸው ጀምሮ እንደምታዩቸው ነው። በፊዚካልም በምንም በሁሉ ነገር ነው እየተቀየሩ ያሉትና እግዚአብሔር ከዚህ በላይ ቀይራችሁ፣ ከዚህ በላይ ተለውጡልኝ፣ ከዚህ በላይ ደስተኛው ናችሁ እንያችሁ። ያው ወደ አዲስ አበባ ሰዓት ሄዱ። ይህን ማድረጋችሁ ራሱ ትልቅ ነገር ነው። ና ብቻ ምን ማለት እንዳለብኝ አላቅም። ደስ ብሎኛል። የዛሬው ቀን እጅግ በጣም ነው ደስ የሚለው። ብቻ ፈጣሪ ሲወዳችሁ ሰው ይሰጣችኋል እመቤቴ ሰው ይሰጣችኋል እና የሰው መውደዱን ልክ ጥግ ድረስ ሰጧችኋል። ያው ቅድም እንደተናገሩት ነጋሽም ቅምጥሌም በዙሪያችን ያሉ ሰዎች ሁሉ ተወዳጅ ናቸው። እነ ብሩኬም እነሙሽዬም እነጋሽም በቃ ሁላቸውም ማለት ነው። እና ፈጣሪ ማለት እንዴት መሰላችሁ፣ ፈጣሪ አይመጣም አይደል? ፈጣሪ ሰው ተመስሎ ይመጣ እንደባሉ ሰው ነው የሚልክላችሁ። ፈጣሪ ሲወዳችሁ ና የምትወዱትን የሚወዳችሁን ሰው ፈጣሪ ላክላችሁ። እውነተኛ ወዳጅ ይስጣችሁ፣ ካስመሳይ ሰዎች ሁሉ ይጠብቃችሁ። ሌላ ምንም ማለት አልችልም እና በጣም ነው መወዳችሁ። ሁላችሁንም ኑሩልን። ዛሬ በዚህ መልኩ ስለመጣችሁ ደስ ብሎኛል። ሁላችሁም እንደ ተደሰታችሁ አቃለሁ። ሰይጣን ካልሆነ ሌላ ሰው የማይደሰት የለም። ዛሬ ወይኔ ልጆቹ ተጣልተው እየተንጫጩ አባትዬው እየተጣራ ነው። የሆነ ቦታ ነው ተደብቀ ይሰራለን ስ ይህኔ ወዶች በቃ ደህና አደሩ። የነገ ሰው ይበለን። ቻው ነገበርዞቹም በሰፊው እንገናኛለን ባይ